የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ፣ የፋኖ ኃይሎች የጋራ ድርጅት መመስረታቸውን አሳወቁ። በጎንደር ቋራ ቀናትን የወሰደ ውይይት በማድረግ የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት ይፋ አድርገናል ብለዋል። የኢትዮጵያ ሉዓላዊነትና ከማንነትና ወሰን ጋር በተያያዘ ያላቸውን አቋምም ገልጸዋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትሩ በሕወሐት ላይ ክህደት ፈጽመዋል ሲል ድርጅቱ ገለጸም። የገቡትን ቃል አጥፈው በትግራይ ሕዝብ ላይ የተፈጸመውን ጀኖሳይድ ጦርነት እንድንክድ የሚያደርግ ሰርተፍኬት ውሰዱ ተባልንም ብሏል። ምርጫ ቦርድ ሰርተፍኬቱን መሰረዝ ይችላል ሲልም በመግለጫው አሳውቋል። ታደምጡታላችሁም። በጦርነቱ ሳቢያ በአማራ ክልል በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተነገርም። ፈተናውን ለመውሰድ የተመዘገቡት ተማሪዎች ሀዝም 99 ሺህ ብቻ ነው። እንቃኘዋለን። የህክምና ባለሙያዎች ጥያቄን ተከትሎ የመምህራንና ሌሎችም ሰራተኞች ጥያቄ እንደ እሳት ሊዛመት ይችላል ተባለም። ይህ በእንዲህ እንዳለ የህክምና ባለሙያዎች በመጪዎቹ ሳምንት የሚያካሂዱትን የስራ ማቆም አድማ በማስመልከት የአፈጻጸም መዘርዝርን አውጥተዋል። ትሰሙታላችሁም። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውንና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመለከተም። በሌላ በኩል ማይና ማር ከነበሩ ኢትዮጵያውያን መካከል 82ቱ መመለሳቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የፋኖ ኃይሎች የጋራ ድርጅት መመስረታቸውን አሳወቁም። በጎንደር ቋራ ቀናት ነው የወሰደው ውይይት በማድረግ የአማራ ፋኖ ናሽናል ፎርስ የተሰኘ ድርጅት ይፋ አድርገናል ብለዋል። የኢትዮጵያ ሉዓላዊነትና ከማንነትና ወሰን ጋር በተያዘ ያላቸውን አቋምም ገልጿል። የፋኖ ኃይሎች በአማራ ክልል በሚያደርጉት እንቅስቃሴ በአባሎቻቸው ድርድርን በሞከሩና በደጋፊዎቻቸው በሚፋለማቸው የብልጽግናው አገዛዝ በኩል ጭምር ተደጋግሞ እንደ ድክመት ከሚነሱ ጉዳዮች ውስጥ ወጣት አደረጃጀት የሌላቸው ናቸው የሚለው ይጠቀሳል። ምንም እንኳን አሁኑም ሁሉም በክልሉ ነፍጥ ያነሱ ኃይሎችን ያካተተ እንዳልሆነ የተገለጸ ቢሆንም ነገር ግን በጎንደር፣ በጎጃም፣ በሰሜን ሸዋ እና ወሎ ቀጠናዎች የሚንቀሳቀሱ የፋኑ አደረጃጀቶች አንድ ድርጅት መፍጠራቸውን ይፋ አድርጓል። በዘመነ ካሴ ሀብቴ ወልዴ ምሬ ወዳጆ እና ደሳ ላይ ሲያስብ ሸ የሚመሩት የአራቱ ቀጠና የፋኖ ኃይሎች ናቸው አንድ ድርጅት መፍጠራቸውን ያሳወቁት የአማራ ፋኖ ብሔራዊ ኃይል አማራ ኢንተርናሽናል ፎርስ የተሰኘ ስያሜም ሰጥተውታል። በጎንደር ቋራ የተደረገው የድርጅቱ መስራች ስብሰባም 13 አባላት ያሉት ማዕከላዊ አመራር የተመረጠበት ነው ብለዋል። ድርጅቱ አቋሙን ካሳወቀባቸው ጉዳዮች ውስጥ የሉዓላዊነትና የማንነትና ወሰን ጥያቄ ጋር የተገናኙት ጉዳዮችም ተመላክቷል። በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም አለን ያሉ ሲሆን የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያ ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ አገዛዝን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እናምናለን ሲልም ይገልጻል። ድርጅታችን እንደ ወልቃየ ጠለምትና ራያ ኢትዮጵያን ጨምሮ በሁሉም የሀገሪቱ አካባቢዎች ያሉም የወሰን የማንነትና ራስን በራስ የማስተዳደር ጥያቄዎች ምላሽን እንዲያገኙ የሚሰራ ነው ሲልም ያክላል። የፋኖ ኃይሎች አዲሱ አደረጃጀት ለዲያስፖራውና፣ የሚዲያ ባለሙያዎች ለብልጽግና ካድሬዎች፣ የሰራዊቱ መኮንኖችና ወታደሮችም ጥሪ ያቀርበዋል። ለኢትዮጵያውያን በሚል ባቀረቡት ጥሪም የአማራ ሕዝብ የህልውና ተጋድሎም የኢትዮጵያን ህልውና የማይፈታተን ይልቁን በጋራ ትግል በሚያምን አታጋይ ድርጅት የሚመራ ጉዳይ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖቻችን መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ብሏል። ሌሎች የፋኖ አደረጃጀቶችም ወደዚህ ድርጅት እንዲቀላቀሉ በመጠየቅ ጠቅላይ ሚኒስትሩ በህወሀት ላይ ክህደት ፈጽመዋል ሲል ድርጅቱ ገለጸም። የገቡትን ቃል አጥፈው በትግራይ ህዝብ ላይ የተፈጸመውን ጀኖሳይዳዊ ጦርነት እንድንክድ የሚያደርግ ሰርተፍኬት ውሰዱ ተባልንም ብሏል። ምርጫ ቦርድ ሰርተፍኬቱን መሰረዝ ይችላል ሲልም በመግለጫው ላይ አሳውቋል። የፌደራል መንግስቱንም ጅዋጅዌ የተጫወተ ነው ብሎታል። ህወሀት እና የፌደራል መንግስቱ እርስ በርስ እውቅና በመሰጣጠት በፕሪቶሪያ ተፈራርመዋል ያለው ህወሀት በዚህም መሰረት እውቅና ከመሰጣጠት አልፎም አንዱ የሚለውን ህልውና እንዲያከብር ይገደዳል። ስምምነቱ ሁለቱም ወገኖች በጦርነቱ ወቅት ስንጠቀምባቸው የነበሩትን አማራጮችን ትተን ልዩነታችንን በውይይትና በድርድር ለመፍታት የሚያስችል ነው ያለ ሲሆን ከዚህ ውጭ ሌላ መንገድ እንደሌለም በአጽንኦት አስረድቷል። ድርጅታችን በፕሪቶሪያው ስምምነት መሰረት ፖለቲካዊ እውቅና አግኝቷል። ይህንንም ተከትሎ ከፌዴራል መንግስቱና ከውጭ ዲፕሎማቶች ጋር ውይይት ሲያደርግ ቆይተዋል ሲልም አስታውሷል። የጠቅላይ ሚኒስትሩ የጥፋትና የጦርነት መሳሪያ ሆኖ ከሚያገለግሉ ተቋማት መካከል አንዱ የሆነው የምርጫ ቦርድ ያለ እርሳቸው ትእዛዝ እንደማይንቀሳቀስ ቢታወቅም ህወሀት ግን ቦርዱን የሰላም ስምምነቱን የሚሸረሽር ተግባር እየፈጸመ ነው በማለት ኮንኖታል። ያለ አብይ አህመድ መመሪያ የማይሰራው ምርጫ ቦርድን በራሱ ተነሳሽነት ጥፋት የሚፈጽም አድርጎ ያቀረበው ህወሀት አስራ አራተኛው ድርጅታዊ ጉባኤ ሲካሄድ ጠቅላይ ሚኒስትሩ ጉባኤው እንዲካሄድ ምክር ሀሳብ አቅርበው እንደነበርም ጠቅሷል። ከጥቂት ሳምንታት በፊት ኢትዮ ፎረም ያገኘውን መረጃ ዋቢ አድርጎ ባሰራጨው ከህወሀት 14ተኛ ድርጅታዊ ጉባኤ ጀርባም የጠቅላይ ሚኒስትሩ ሴራ እንደነበር መዘገቡ የሚዘነጋ አይሆንም። ህወሀት ይህንን በሚያረጋግጥ መልኩ ባወጣው መግለጫም ጉባኤ ለማካሄድ በሐምሌ 2016 ዓ ም ለማካሄድ ዝግጅት ስናደርግ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገናል። በዚህም ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ነባሩ ህጋዊ የውቅና ሰርትፍኬት እንዲመለስ እንደገና ጥያቄ አቅርቡም 14ተኛ ድርጅታዊ ጉባኤያችሁንም አድርጉ የሚል ሀሳብ ማቅረቡንና ይህንኑም የጠቅላይ ሚኒስትሩን ምክር ሀሳብ ተቀብሎ በድጋሜ ለምርጫ ቦርድ ጥያቄ ማቅረቡን አስታውሷል። ይሁን እንጂ ጠቅላይ ሚኒስትሩ የገቡትን ቃል አጥፈው ድርጅታችን እንደ አዲስ እንዲመዘገብ የሚያዙ ውሳኔ የተሰጠንም ብሏል። እንደ አዲስ እንድመዘገብ የተገደድኩበት ሕጋዊ ማዕቀፍ ከሌሎች የኢትዮጵያ የፖለቲካ ፓርቲዎች ሁሉ በተለየ እንዲገደብ የሚያደርግና የትግራይ ሕዝብን ጀኖሳይዳዊ ጦርነት በሚክድ ግዴታ እንዲኖር የሚያደርግ ነው ብሎታል። ህወሀትና የፌደራል መንግስቱን የሚያገናኘው ህጋዊ ሰነድ የፕሪቶሪያ የሰላም ስምምነት ብቻ ነው ያለው ድርጅቱ፣ ነባሩን ህጋዊ እውቅና ለመመለስ የሚያስፈልገው የፖለቲካ ውሳኔ ነው። ይህንን ለማድረግም የሚከለከል ህግ የለም። የፖለቲካ ፓርቲዎች አዋጅን እንደ ጭንብል በመጠቀም ዥዋዥዌ መጫወት ችግሩን ያወሳስበዋል ብሏል። በመሆኑም መንግስት የምርጫ ቦርድን ጥላ መከታ አድርጎ እየሄድበት ያለው የፖለቲካ ጨዋታ አንጥቶም፣ ህጋዊ የእውቅና ሰርተፍኬቱን ለድርጅታችን ሰጥቶም፣ የሰላም ስምምነቱን ተግባራዊ ቢያደርግ ሁላችንም ተጠቃሚ እንሆናለን ሲል ጠይቋል። ምርጫ ቦርድ ጉባኤ እንደገና አካሄዱ እያለ የሚያወጣው መግለጫ ዛቻዘል ነው ያለው ህወሀት፣ ይህንን ለማንም አይጠቅምም ብሎታል። ህወሀት ገና የሚሰረዝ ሳይሆን አሁንም ተሰርዞ ያለ ነው። ከጥር 2013 ዓ ም ጀምሮ ከቦርዱ ጋር ምንም ግንኙነትም የለውም። እናም ቦርዱ በነሐሴ 3 2016 ሰጥቻለሁ የሚለው እናም እኔ ያልተቀበልኩትን ሰርተፍኬትም ከሆነ መሰረዝ ይችላል ብሏል። ድርጅቱ ምርጫ ቦርድ ሊያስተዳድረን የሚችለው በጠይ የቅነውና መብታችን የሆነው እውቅናችንን ሲሰጥ ብቻ ነው በማለትም በአጽንኦት ገልጿል። የፕሪቶሪያው ስምምነት እንደ አይን ብሌናችን እንጠብቃለን በሚል መፈክር የዘጋውን መግለጫውን ይህንን የህጋዊ ሰርተፍኬት ጉዳይ የስምምነቱ አፈራራሚዎችም የሆነ የፌዴራል መንግስቱ እንዲያጤኑትም ጠይቋል። የህክምና ባለሙያዎችን ጥያቄ ተከትሎ የመምህራንና ሌሎችም ሰራተኞች ጥያቄ እንደ እሳት ሊዛመት ይችላል ተባለም። ሁሉም ዜጋ የሐኪሞችን ጥያቄ እንዲደግፍም ጥሪ ቀርቧል። መንግስት የእነዚህም ባለሙያዎች ጥያቄ በኃይል ለመፍታት በሚጥርበት በዚህ ወቅት ሌሎች ሰራተኞችም ተመሳሳይ ጥያቄያቸውን አንስተው እንዲነሱ ሊያደርግ ይችላል የሚል ስጋትም አሳድሯል። በሌላ በኩል የህክምና ባለሙያዎች በመጪዎቹ ሳምንታት የሚያካሄዱትን የስራ ማቆም አድማ በማስመልከት ያፈጻጸሙን ዝርዝር ይፋ አድርገዋል። የህክምና ባለሙያዎቹ ጥያቄ ላይ መግለጫ ያወጣው ኢህአፓም ይህንን ተገቢ ጥያቄ አለመመለስ የሁሉም ዜጋ ጤና አደጋ ላይ መጣል ነው ሲል አዎንታዊ ምላሽ እንዲሰጣቸው ጠይቋል። አገዛዙ በተመሳሳይ መንገድ ጥያቄ አንስተው የነበሩ መምህራንን በጉልበት እንዳፈነ ያስታወሰው ኢህአፓም አሁንም የህክምና ባለሙያዎች ጥያቄን በለመደው መንገድ ለመፍታት እንዳይጥር መክሯል። የሀገሪቱ አብዛኛው ዜጋ መሰረታዊ የሚባሉትን ፍላጎቶች ለማሟላት አቅም አጥቷል ያለው ፓርቲውም የህክምና ባለሙያዎቹ ድምጻቸውን ለማሰማት ያስገደዳል የሚያደርጋቸው ጉዳይ የአብዛኛው ኢትዮጵያዊ በተለይም የመምህራኑ የመንግስት ሰራተኞችና የመሰል የብረተሰብ ክፍሎች አጀንዳ መሆኑንም አንስቷል። ዜጎች የሚያነሱትን ሰላማዊ ጥያቄ በአግባቡና ፈጥኖ መመለስ የመንግስት ግዴታ መሆኑን ያነሳው ኢሃፓም ገዥ መደቦች ያላቸውን የገዥውን ፓርቲ ሰዎችን ቀሪው ዜጋ እንዳገልጋያቸው ሊመለከቱት እንደማይገባ መክሯል። የህክምና ባለሙያዎችን ጥያቄም የመምህራኑም ሆነ የቀሪ ሰራተኞች ጥያቄ የተዳፈነ እሳት ነው። እናም ሊምቦ ገቦግና እንደ ሰደድ እሳት ያ ሊያዛምተው ይችላል ብሏል። ማህበራዊ ሰላምን ለማምጣት ባይቻል እንኳን አገዛዙ እነዚህ ጥያቄዎችን ያነሱ አካላትን ለማፈን እንዳይሞክር ያለ ሲሆን ሁሉም ዜጋ ያለምንም አወላወል ለሕክምና ባለሙያዎች ያልተሸራረፈ ወገንተኝነቱን ሊያሳይ ይገባል ሲልም ጥሪ ያቀርቧል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ንቅናቄ የመጨረሻ ያለውን ውሳኔ ባሳወቀበት መግለጫው ጥያቄ ያነሱ ባለሙያዎችን ለማፈን ሙከራ እየተደረገ ነው ያለ ሲሆን ማስፈራራት፣ ማገትና ማሰር መጀመሩንም ገልጿል። በስራ ማቆም አድማው ለሚፈጠረው ሀገራዊ ቀውስ ኃላፊነቱን የሚወስደው የጤና ሚኒስቴርና መሰል መንግስታዊ ተቋማት ናቸውም ብሏል ያቀረብናቸውን ጥያቄዎች ለመመለስ በሶስት ቀናት ውስጥ ሚኒስቴሩ ምላሽ የሚሰጥ ከሆነና ጥያቄዎችን ለመመለስ ቀነ ገደብ ካሳወቀን በማህበራችን በኩል ለመደራደር ዝግጁ ነንም ብሏል። የሚሰጠንን ምላሽ መሰረት አድርገንም እንደ ምላሹ አጥጋቢነት የስራ ማቆም አድማውን በከፊል ወይንም በሙሉ እናነሳለን ብሏል። ይህንን ጥያቄያችንን አዳፍኖ የሚፈጠረው ክፍተት በአዲስ ቅጥር ለመሙላት የሚደረግ እንቅስቃሴ የሚኖር ከሆነም ያለምንም ቅድመ ሁኔታ ወደ ሙሉ አድማ እንገባለን ሲልም አስጠንቅቋል። በአድር ባይነት ተነሳስቶ ተግባር ሊፈጽም የሚንቀሳቀስ የትኛውም የጤና ባለሙያም ከድርጊቱ እንዲቆጠብም ጠይቋል። የሙያ አጋርነታችሁን ከድታችሁ ከመረሃ ግብር ውጭ ስራ ላይ የሚገኙ ባለሙያዎችን ከአጉል እወደድ ባይነት እንድትጠበቁ ሲልም አሳስቧል። ባለሙያዎቹ የሀገሪቱን የጸጥታ ተቋማትን አስመልክተው በሰጡት አስተያየትም እኛ የጤና ባለሙያዎች እያደረግን ያለነው ሰላማዊ የመብት እንቅስቃሴ ነው እና ወደ ጤና ተቋማት ስትሄዱ ለእናንተም ይሁን ለቤተሰቦቻቸው አገልግሎት በሚሰጠው የሕክምና ባለሙያ ላይ የሀይል እርምጃ መውሰድ እንድትቆጠቡ እናሳስባለን ሲል ተማጽኗል። በመሆኑም ከግንቦት ሦስት እስከ ዘጠኝ ባሉት ቀናት ድንገተኛ ህክምናዎች፣ የማዋለጃና የጽኑ ህሙማን እንደዚሁም ድንገተኛ ቀዶ ህክምና አገልግሎቶች ሲሰጡ ይቆያሉ፣ ያለው የስራ ማቆም አድማው መርሃ ግብሩ ከግንቦት አስር ጀምሮ ሙሉ በሙሉ ስራ እናቆማለን ይላል። በጦርነቱ ሳቢያ በአማራ ክልል በርካታ ትምህርት ቤቶች የዘንድሮን የአስራ ሁለተኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተነገርም ፈተናውን ለመውሰድ የተመዘገቡ ተማሪዎች አሃዙም 99 ሺ ብቻ ነው። የክልሉ ትምህርት ቢሮው የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች አራት መቶ ሰባ ብቻ ናቸው ብሏል። አንድ በሰሜን ጎጃም ዞን የሚገኝ የአስራ ሁለተኛ ክፍል ተማሪ ሲናገር በክልሉ ሰላም እስከሚመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ገልጿል። ወጥተን ገጠር ቁጭ ብለናል። ምን እናደርጋል አድርጋለን ከቤተሰብ ጋር ሆነን ልማት ነገር እየሞከርን ነው። በመስኖ ልማት ለጊዜው ሽንኩርት እያለማ ሆነው። ትምህርቱማ በዚህ ሰዓት የለም ሲልም ይገልጻል። ክልሉ ከዚህ ቀደም ባሉት ዓመታት በየአመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተን አቅም እንደነበረው መረጃዎች ያመለክታሉ። ይሁን እንጂ ባለፈው ዓመትና ዘንድሮም እነዚህ ተማሪዎች ወደ ፈተና አይቀመጡም። በአማራ ክልል ባለው ጦርነት ምክንያት በሚሊዮን የሚቆጠሩ ተማሪዎችም ትምህርት አለመጀመራቸው ይታወቃል። የክልሉ ትምህርት ቢሮ በዚህ አመት 7 ሚሊዮን ተማሪዎች ለመመዝገብ ቢያቅድም የተመዘገቡት ተማሪዎች ግን 2.5 ሚሊዮን አካባቢ ብቻ ናቸው። ከዚህ ቀደም በአማራ ክልል በሰላም እጦት ችግር በምስራቅ ጎጃም ዞን ከሚገኙት 996 ትምህርት ቤቶች ውስጥ የተከፈቱት 86ቱ ብቻ ስለመሆናቸው የዞኑ ትምህርት መምሪያ መግለጹም አይዘነጋም። በተመሳሳይ በክልሉ ሰሜን ጎንደር ዞን ከሚገኙ 565 ትምህርት ቤቶች መካከል መደበኛ የመማር ማስተማር ሂደት የጀመሩት 192 ትምህርት ቤቶች ብ ብቻ ስለመሆናቸው ዞኑ ገልጾ ነበር። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመለከተም። ይህ በእንዲህ እንዳለ በማይናማር ከነበሩ ኢትዮጵያውያን መካከል ሰማንያ ሁለቱ መመለሳቸው ሰምቷል። ኢትዮጵያውያን በተሰደዱባቸው ሀገራት መሳደዳቸው ቀጥሏል። ጅቡቲና ሶማሌላንድን ጨምሮ ጎረቤቶች ሳይቀር ዜጎችን ውጡልን የሚል አዋጅ ላይ ናቸው። ከውስጥ የአገዛዙ የፖለቲካ ኪሳራና ጦርነት የሚያሰድዳቸው ዜጎች ከውጭ የብልጽግናው ዲፕሎ ማሳያ ኪሳራ እያሳደዳቸው ነው። ከሰሞኑ ይፋ የተደረገ አንድ ጥናት ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች መብታቸውና ደህንነታቸውን እያስጠበቁ አይደለም ይላል። የራሱ የመንግስት ተቋም የሆነው ስነ ምግባርና ፀረ ሙስና ኮሚሽን ለስራ ወደ ውጭ ሀገር የሚሄዱ ዜጎች በሚጓዙበት ሀገር ለድብደባና ለእንግልት እየተዳረጉ ነው፣ ኤምባሲዎችና ቆንስላዎችን መብታቸውና ደህንነታቸውን እያስጠበቁ አይደለም ሲል ገልጿል። የበንዲ እንዳለ 82 ኢትዮጵያውያን ከማይንማር ተመልሰዋል ሲል ዶቼ ቬለ ዘግቧል። የተሻለ ገቢ የሚያስገኝ ስራ ታገኛላችሁ በሚል ከፍተኛ የደለላ ማታለል ተፈጽሞባቸው ወደዛች ሀገር ከተጓዙ ከአንድ ሺህ በላይ ኢትዮጵያውያን መካከል አርባ አንዱ ከሁለት ቀናት በፊት ወደ ሀገራቸው መመለሳቸውን ቤተሰቦቻቸውና ከተመለሱት መካከል አንዱ የሆነው ግለሰብ ለመገናኛ ብዙኃን ገልጿል። እነዚህ ሰዎች በሰላም ወደ ሀገራቸው እንዲመለሱ እንቅስቃሴ ሲያደርጉ የቆዩት የተመላሽ ቤተሰቦች በቀጣይ ሳምንትም ወደ 500 ያ ል ይሆናሉ ያሏቸው ሰዎች እንደሚመለሱ መረጃ እንዳላቸው ገልጿል። ወጣት ምስክር የአውሮፕላን ትኬት ቆርጦ የይለፍ ማረጋገጫ ወይንም ቪዛ ተዘጋጅቶለት ከአዲስ አበባ ወደ ሩቅ ምስራቅ ባንኮክ፣ ታይላንድ ሲጓዝ ወጡኖ ሰርቶ የተሻለ ገቢ ማግኘት ነበር። ሆኖም ሄዶ ሄዶ ራሱን ያገኘው ለማያቋርጥ አካላዊ ጥቃትናም ቅጣት፣ እንደዚሁም ስቃይ፣ ያልተገባ ስራ እንዲፈጸም የሚገደድበት የማይናማር ጠረፋማ ቦታ ነው። ወጣቱ ከዘጠኝ ወራት የጭንቅ ጊዜ በኋላም ባሳለፍነው ረቡዕ ከሌሎች አርባ ኢትዮጵያን ጋር ወደ ሀገሩ ተመልሷል። ዛሬ ደግሞ ከዛው ከስፍራው የወጡ ሰማንያ ሁለት ሰዎችን ሊቀበል ቦሌ ዓለም አቀፍ አውሮፕላን ማረፊያ ሄዶ ነበር ብሏል ዘገባው። የጋርዮሽ ጊዜን የሚያስታውስ ያኗኗር ስርዓት ውስጥ ነበርን ሙሉ በሙሉ ማለት ይቻላል በማለት የከረሙበትን አስከፊ ሁኔታም አስረድቷል። ወጣት ምስክር ሌላው ከኛ ይማር መውጣት የግድ ሲሆንም ከህጋዊ መንገዶች ውጭ ሌሎች ምርጫዎችን ማማተሩ ይበቃል ብሏል። ሁልጊዜ እኛ በባህላችን እኔ ላይ ካልደረሰና ምንም አንዳንድ ነገሮች ከሰው ልትማር ይገባል በማለትም ስደትን በህገወጥ መልኩ የሚያማትሩትን ቆም ብለው እንዲያስቡ መክሯል። የስራ ጦት ጦርነት፣ የግዳጅ አፈሳና ተስፋ መቁረጥ፣ አፈና የኢትዮጵያን ወጣቶችን በገፍ እንዲህ ያለ አደገኛ መንገድን እንዲመርጡ ምክንያት ከሆኑ ጉዳዮች መካከል በቀዳሚነት የሚጠቀሱ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።